የሀገራቸውን ክብርና ሉዓላዊነት የሚያስጠብቁ የሰራዊት አባላት እያፈራ መሆኑን በሀገር መከላከያ ሚኒስቴር የትምህርትና ስልጠና መምሪያ አስታወቀ። በመምሪያው የጦላይ ከፍተኛ ባለሌላ ማዕረግተኛ ማሰልጠኛ ትምህርት ቤት ሰልጣኞቹን አስመርቋል። የማሰልጠኛ አዛዥ ብርጋዴር ጄኔራል ጡምሲዶ ፊታሞ ምሩቃኑ ተገቢውን ወታደራዊ ክህሎት እየጨበጡ ናቸው ብለዋል። በመሰልጠኛ ትምህርት ቤታችን የተሰጠውን ልዩ ልዩ ወታደራዊ ስልጠናዎች በተቀመጠው ስርዓተ ትምህርት መሰረት በማሰልጠን በየተሰጣቸው የትምህርት አይነቶች በአስተሳሰብ፣ በእውቀት፣ በክህሎትና በችሎታ ጥሩ የሆነ ወታደራዊ ብቃት የጨበጡ መሆናቸውን በሰራዊት ስነልቦና ትምህርት፣ የተለያዩ የግንባታ ትምህርቶችን፣ የተለያዩ የውጊያ አካል ብቃት በተለያዩ የመሬት ገጾች፣ በቶክስ ስልጠና፣ በቀላል መሳሪያ በተለያዩ የውጤት ርቀት የተኩስ ስልጠና የወሰዱን ሲሆን በዚህ የተሻለ ውጤት ማስመዝገብ ችሏል። የሰው ኃይል ልማት ላይ በልዩ ትኩረት እየተሰራ ነው ያሉት ደግሞ የስልጠና መምሪያ አዛዥ ሌተና ጀኔራል ይመር መኮንን በበኩላቸው የሰራዊቱ አቅም ከመቼውም ጊዜ በላይ ማደጉን ገልጸዋል። ተቋማችን በሰው ኃይል የማባዛትና ግዳጅ አፈጻጸም አቅሙን በማጎልበት ረገድ የማይተካ ሚናውን እየተጫወተ ይገኛል። በኢትዮጵያ ወታደራዊ አካዳሚ፣ በአዋሽ አርባ የመካናጅት ማሰልጠኛ ትምህርት ቤት፣ በብር ሸረቆ መሰረታዊ ወታደር ማሰልጠኛ ትምህርት ቤት፣ በጦላይ ማሰልጠኛ ትምህርት ቤት እንዲሁም በሌሎች የውጊያ ድጋፍና የውጊያ አገልግሎት ድጋፍ ስልጠና ተቋሞች በርካታ የሰለጠነ አመራርና ወታደር በተከታታይ አስመርቀን በማውጣት የሰራዊታችንን ዝግጁነት ወደ ላቀ ደረጃ አሸጋግረናል። ቀጣይም ይህ ኃይል የመፍጠርና የማብቃት ተልዕኳችንን በሁሉም የስልጠና ተቋሞቻችን ተጠናክሮ ይቀጥላል። በስልጠና ቆይታቸው የላቀ ውጤት ላመጡና አርያ ለሆኑ ምሩቃንም ሽልማት እንደተበረከተላቸው ሪፖርተራችን ሰይፉ ገብረ ጻድቅ ዘግቧል። እነዚሁ የጦላይ ማሰልጠኛ ምሩቃን የተጣለባቸውን ሀገራዊ ኃላፊነት ለመወጣት ዝግጁ መሆናቸውን ገልጸዋል። በሀገር መከላከያ ሚኒስቴር የትምህርትና ስልጠና መምሪያ የጦላይ ማሰልጠኛ ትምህርት ቤት ያሰለጠናቸውን ምልምል ወታደሮችና መጋቢ ሀምሳ አለቆችን አስመርቋል። ሰይፉ ገብረ ጻድቅ የተመራቂዎቹን አስተያየት አሰባስቧል። ጥሩ አቅም እንድንፈጠር አድርጎናል። በአካል ብቃት በተለያዩ ስልጠናዎች መያዝ ያለብንን ከአንድ ወታደር የሚጠበቁ መያዝ ያለብንን ስልጠናዎችን በሙሉ አጠናቀን ያው ለዛሬ ቀን በቅተናል። ስልጠናው ጥሩና ያው ከባድ ቢሆንም በነዛ ፈተናዎች ውስጥ አልፈን ለዛሬ ቀን ይበቃንበት እጅግ ጥሩ የሆነ ስልጠና ነበር። ከሥነልቦና ግንባታ ጀምሮ እስከ አካል ብቃት ጥሩ የሆነ እንቅስቃሴ ነው የሰጡን። እኛም በዛ በደንብ ተጠቅመናል። ወደፊትም ማንኛውም ግዳጅ ላይ ውጤታማ የሆነ ስራ እንሰራለን ብለን እናስባለን።